ሰላም ሰላም፣ እንዴት ናችሁ? ሂዊ ቻናል ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ፊቴን እንዴት አድርጌ እስክረብ እንደምሰራለት ነው። ይህም ማለት ያው እንግዲህ ቡናን፣ ማርን እና እንዲሁም ሎሚ ተጠቅሜ ነው አንድ ላይ ሰርቼ። ይሄ ማለት ለእናንተ ዛሬ ላሳያችሁ እንጂ በሳምንት አንዴ ሊጠቀሙ የሚችል ውህድ ነው ዛሬ እያሳየኋቸው ያለሁት ያው ሁሉም የራሳቸው ጥቅም አለው። ሎሚን ቢሆን ቫይታሚን ሲ ተብሎ የሚሸጥልን ነው። ሲትሪክ አሲድ በውስጥ ያለ ነው። ማርም እንደሆነ እንደ ቶነር ቆዳን ለማጽዳት የምንጠቀምበት ነው። ቡና ደግሞ አዳዲስ የሆኑ ሴሎችን የሚያወጣልን ቆዳችን እንዳይሸበሸብ ያደርግልናል ማለት ነው፣ ያነቃቃልናል። እነዚህን ሦስቱን ውህድ አንድ ላይ እያደረኩ እጠቀማለሁ ብዙን ጊዜ ማለት ነው። እኔ በጣም አክኒ ያስቸገረ ነበረ ቡጉር ማለት ነው እና ከሆነ ጊዜ በኋላ ነው እንደምታውቁት ከዚህ በፊት እንደሰራሁላችሁ ቪዲዮ ብዙ ነገር ጠቀም ነበረ ለጸጉሬ ማለት ነው እና አሁን የጀመርኩበት በጣም ለውጥ ስላገኘ ነው ለእናንተም ሼር ለማድረግ ነው ለፊቴም ለጸጉሬ የጠቀመኝ ነገር ነው ለእናንተ ማጋራችሁ ማለት ነው እና እንደዚህ አሁን እንደምታዩት ማሩን ከቡናው ጋር እንዲሁም ሎሚ አድርጌ አንድ ላይ አቀላቀልኩት። በደንብ እንዲዋሀድ አደረግኩት። ያው ቡናውን ቀረባ አድርጌ ሲል አታይቻችኋለሁ። ትንሽ ደቅቅ ያለ ነው የተጠቀምኩት። ከባህሉ የደቀቅ ቢልም ቡና እንደ እስክራብ አይነት ነገር ነው፣ ይሻክራል። እንደ እስክራብ እንዲሆን እፈልጋለሁ። በኋላ ስታጠበው እንትን ይልኛል፣ ያሸዋል ራሱ እና ሶስቱንም አንድ ላይ እንደዚህ አሸዋሉ ማለት ነው። በጣም ስፔሻሊ ብጉር ለሚያስቸግራችሁ ሰዎች የምመክራችሁ ነገር ማርና ሎሚ ተጠቀሙ። በጣም በጣም ናይስ የሆነ ነገር ነው የምነግራችሁ። ባክቴሪያ ያነሳል ሎሚ። ማር ደግሞ ቆዳችን እንዳይደፈን ክሊን ያደርጋል። ስለዚህ ማርና ሎሚ በጣም ተጠቀሙ። አሪፍ ነገር ነው። ያው ቡና አዳዲስ ቆዳ እንዲመጣና ቆዳችን እንዳይሸበሸብ ያደርጋል። በጣም አሪፍ ነው። እንደምታዩት እዚህ ጋር መጣሁኝ፣ ፊቴን አልታጠብኩም። ቀን ጠዋት የዋልኩበትን ነው ፊቴን ይዤ መጣሁት፣ ምክንያቱም በየሰዓቱ መታጠብ አልፈልግም። እኔ እንደ ክሊንሰር ምናምን የምጠቀም ሰው አይደለሁም። ፊቴን በሳሙና ነው የምታጠበው፣ በእርድ ሳሙና ነው የምታጠበው እና አንዴ ነው ልታጠብ የምችለው፣ ወይ ስክረብ ከተቀባው ሁለቴ ልታጠብ እችላለሁ እዚህ ጋር ይቅርታ እንግዲህ እንደምታዩት በማንኪያው ነው እየተቀባሁት ያው በማንኪያ እየተቀባሁበት ምክንያት ላዩ ላይ ስለነበረ ለማውጣት ነው። እናም ደግሞ በቃ አለመደብኝ በማንኪያ መቀባት ራሱ ላይ ግን ያው የምጠቀምባቸው እቃዎች ናቸው እነዚህ። ስለዚህ ችግር የለውም ብዬ ነው ደግሞ እኮ ያዳርስልኝም። የሚገርመው ነገር በእጅ የገባበታለውን ቢሲ ላይ እንደዚህ እያደረግ ሁሉንም ቦታ አዳርሳለሁ። አሳያችኋለሁ። አሁን እዚህ ላይ ምን ቦታ ላይ ጠባ ተጥሎብኝ እሄዳ አለና ክሊን እያደረገው ነው የሚሄደው። እውነት ለመናገር ጠባሳውን ሁሉ እያጠፋው ነው የሄደው እንዳለ ግራና ቀኝ ያለው ጉንጬ ላይ ያቀኛል። የተወሰነ ሰው ቢያንስ አክኒ እንደነበረብኝ ቡጉር እንደነበረብኝና ከዛ በኋላ ጠባሳ እየጣለብኝን እየለቀቀን የመጣው እንደዚህ አድርጌ ሁሉንም ፊቴን አዳርሰዋለሁ ማለት ነው እና እዚች አንገቴ አካባቢ ከአገጬ ስር እና ምንድን ነው በቀኝ በኩል ያለ ጉንጬ ላይ የተወሰነ አለቀቀም ጥቁር ስፖት ነጠብጣቦች፣ ነጠብጣቦቹ አላረለ ቡጉር ጠባሳ ጥሎ የሚሄደው እንደሱ ጥሎብኛል ማለት ነው። አሁን እዚህ ጋር እንደዚህ ተቀባሁት እና አሁን ይህን የምታጠቡ ከሰላሳ ደቂቃ በኋላ ነው ከሀያ አምስት ከሰላሳ ደቂቃ ባለው ሰዓት ውስጥ ነው የምጠቀሙ ምክንያቱም ሎሚ ካደረግኩኝ ብዙም ፊቴ ላይ አልቆይም ግን ለምዶታል። ኦልሞስት ምንም ያን ያህል ምንም ጉዳት አጋጥሞኝ አያውቅም። እውነት ለመናገር ቫይታሚን ሲ ተብሎ የሚሸጠው እኮ ሎሚ ነው። እንደዚህ አድርጌ ሁሉም ቦታ አዳርሰው እና ታጠበው። እንደዚህ ስትመስሉ በጣም ነው የሚያስጠላች። በመጀመሪያ ቀን ያሳፍራችኋል። ግን ታጥቤ ደግሞ ልምጣ እና ታዩታላችሁ። እንግዲህ እዚህ ጋ አሁን የምታጠበው በእርድ ሳሙና ነው ማለት ነው። ለመታጠብ እናንተ ፈላጊ ፊት ታጥቤ ለመምጣት አልተመቸኝም። ለዛ ነው እንደምታዩት እንደዚህ ክሊን አድርጌ የታጠብኩ። ስታጠቡ በደንብ ነው የምታጠቡ። አውጠዋለሁ እኔ ፎጣ አልጠቀምም። ፎጣ ትንሽ ከበድ ይላል፣ ሻከር ስለሚል እንትን ይለኛል። ቤት ስለማስብ ንጹ ጨርቅ በመጠቀም ነው። በጣም አጥባችኋለሁ ቶሎ ቶሎ ለምጠርግበት ፊቴን በጣም ቶሎ ቶሎ ክሊን የሆነ ነገር ይፈልጋል ባይዘዌ ፊት እንዲሁም እናንተ ውህድን መጠቀማችሁ ብቻ ሳይሆን ስፔሻሊ ቡጉር የሚያስቸግራችሁ ሰዎች ትራስጨርቅ ወሳኝና ወሳኝ ነገር ነው ትራስጨርቅ ከአንድ ሳምንት በላይ ስጠቀሙ የፀጉራችን ቅባት ስላለ ማለት ነው እዚህ ጋር የምጠቀመው ሴታፊልን ሎሽን እጠቀማለሁ እኔ ተመችቶኛል ከአመት በላይ ተጠቅሚዋለሁ ካካዎ በተርም እጠቀማለሁ እውነት ለመናገር ግን አሁን ይሄ ሴታፊል ስላለኝ ሴታፊሉን ተቀባሁት። እቺ ትንሿን ከፈለጋችሁት ኮመንት ላይ ንገሩኝ፣ እንትንላችኋለሁ፣ አስገባላችኋለሁ። ሙሉዋን ማለት ነው። አልነበብ ካላችሁ እንደዚህ ሞይስተራይዘር ናት። ሙሉን እቀባለሁ። ተቀብቼ ቀን የሚሄዳለው፣ ምንም ኢፌክት የለም። እንደምታዩት ሁላችሁ ብጉሩ እንደዚህ ነው። እስፖት ጥሎብኝ ሄደው፣ ግን ታዩታላችሁ፣ በጣም ኦልሞስት ቀንሷል የለም በሚባል ሁኔታ ነው ያለው። እና እንደዚህ ዙሪያውን እቀባለሁ። እራሱ ኦብዘርቭ ያደርገዋል፣ ይመጣዋል። እንደዚህ ሙሉ ቦታ አዳርሰዋለሁ። በጣም አሪፍ ነው። ተጠቀሙት እና እስቲ ንገሩኝ፣ እንዲሁም አበረታቱኝ። ለምንድን ነው ቪዲዮ ካያችሁ በኋላ ላይክ ማታደረጉኝ? ሰብስክራይብ አድርጉኝ፣ እጠቅማችኋለሁ እና ባካችሁ ያው ቪዲዮውን ስሰራ የመጀመሪያ ጊዜ እንደሆነ አሁን ደግሞ ሁለተኛ ጊዜ ስለሆነ እስኪ አብራችሁኝ ተከተሉኝ። በጣም አመሰግናለሁ ስለምታዳምጡኝ ስለምትከታተሉኝ አብረን ይሄንን ቻሌንጅ እናንተ የሚጠቀማችሁት ጥሩ ነገር ያመጣል ብዬ ቻናሌን አስባለሁ። አመሰግናለሁ። ላይክ፣ ሰብስክራይብ ከቻላችሁም ሼር በማድረግ ኮመንት አድርጉልኝ። አመሰግናለሁ። በጣም መልካም ጊዜ ይሆንላችሁ።